እንደዚህ አይነት ኢቨንት ሲዘጋጅ ለኔ ታቅዳለ ከዛ መሬት ታወርዳለ። የፈለገውን ቢሆን መቶ ፐርሰንት የሚሆነው ግን እንግዳ ሲመጣ ነው፣ ተሳታፊው ሲመጣ ነው። እና ጠዋት ደርሶ እስክናየው ድረስ ሙሉ አልነበረም ልቤ። በደንብ ተዘጋጅተናል፣ ሰው መጥቶ ግን እንደዚህ ተደስቶ አሁንም በደስታ እየገቡ ነው። እና ተሳታፊው ሲጨመር በቃ ከመቶ ፐርሰንት የሚያልፍ ስኬት አለው ስለዚህ ለኛ ካሰብኩት ካሰብኩት በላይ ትላንት የልጆች ሩጫ ነበረን አራት ሺ ልጆች ቁጥር ጨምረን እሱም በጣም ደስ ሲል ነበረ በአጠቃላይ ከ 34 ሀገር ሰዎች መጥተዋል ለታላቁ ሩጫ ብለው 16 ከተማዎች ቨርቹዋል ሊየሮጡ አበሾች አሉ ዛሬ እንዳየኸው አምስት መቶ የሚሆኑ አትሌቶች ከ 5 ሺህ ተሳታፊ ጋር ሁሉም እንደታቀደለት በሰላም በደስታ እና ረጅም ጊዜ የምናስታውሰው ስሜት ፈጥሮ ነው እያለፈ ያለው። ስለዚህ ደስ ብሎኛል፣ እግዚአብሔር ይመስገን። ሀያ አምስተኛ ላይ ሆነን እንደ ባንክ ኦፍ አሜሪካ አይነት ትልቅ ፓርትነር ማግኘት በጣም ትልቅ ነገር ነው ለእኔ። የሚቀጥለው አምስት አመት ብዙ የምንማርበት ብዙ ወደፊት የምንሄድበት ከሱ በላይ ከነሱ ጋር ብዙ የተነጋገር ነው እስከ ዛሬ በተለያየ ምክንያት ማድረግ ያልቻልናቸውን በተለይ ልጆች ላይ ብዙ መስራት የልጆችን ሩጫ ማሳደግ አቅም የሌላቸው ሰዎች እንዲሳተፉ አክሰሱን መስጠት የውድድር ቴክኖሎጂውን ቺፕታይሚንግን ጨምሮ ታላቁ ሩጫ ከዓለም አንደኛ ለመሆን ፊኒሸር ነው የሚቆጠረው፣ ቺፕ ታይሚንግ ግድ ነው። በሱ በሱ በኩልም እገዛ ያደረጉልናል። ስለዚህ እኛንም እንደ ቲም ካፓሲቲ ቢልዲንግ ላይ እንሰራለን። ስለዚህ ከሚቀጥለው ሰኞ ነገ ሳይሆን ከሚቀጥለው ሰኞ ጀምሮ የሚቀጥለው ዓመት ታላቁ ሩጫ በኢትዮጵያ ፕሬዘንትድ ባይ ባንክ ኦፍ አሜሪካ ምዝገባ እንጀምራለን። ለርሊ በቅናሽ። ከዛ ውጭ ግን አይፊል ብዙ ወደፊት በተስፋ የምናየው ነገር እስከ ዛሬ የለፋንበትን ከዚህ የበለጠ ወደፊት የሚወስድልን ፓርትነርሽፕ ስለሆነ በጣም ደስ ብሎኛል። ታላቁ ሩጫ ሁሌም ቅርስ ነው የማይዳሰስ ብዬ አስባለሁ። ወንድ አትሌቲክስ እሱ ነው የሰጠን፣ የሚቀመጥ ነገር። ስለዚህ ከዚህ በላይ 25 አመት መድመቅ የለም። እሱ እሱ ሲጨመር ትልቅ አመት አድርጎታል። ስለዚህ ከሰኞ ጀምሮ የ2026 ግሬት ኢትዮጵያን ራን ፕሬዘንትድ ባይ ባንክ ኦፍ አሜሪካ ብለን ምዝገባ እንዲመዘገብ ሰው በቴሌ ብር በዚሁ ጠይቃለሁ።